የታክስ ዕዳ አሰባሰብ ላይ የሚታዩ ችግሮችን በመለየት የታክስ ዕዳ አስተዳደርን ማሻሻል የሚያስችል ሀገራዊ ጥናት በታክስ ትራንስፎርሜሽን ጽህፈት ቤት ተዘጋጅቶ ለውይይት ቀረበ። በገቢዎች ሚኒስቴር የታክስ ዕዳ አስተዳደር ዳይሬክተር ቢራራ ልጠገብ እንደተናገሩት የተሻለ የታክስ ዕዳ አስተዳደር ስርዓት ለመገንባት በጥናት ላይ የተመረኮዘ ስራ እየተሰራ ሲሆን፣ ይህም ቀልጣፋና ዘመናዊ ታክስ ዕዳ አስተዳደርን ለመገንባት ያስችላል ብለዋል። ጥናቱ በዋናነት የተሰራበት ያለውን የታክስ ዕዳ አስተዳደር ጠንካራ ጎንና መሻሻል ያለባቸውን አሰራሮች የፈተሸ እንዲሁም ዓለም አቀፍ ምርጥ የታክስ አስተዳደር ተሞክሮዎችን ያመላከተ በመሆኑ ጥናቱን በማዳበር ወደ ተግባር ማውረድ የሚያስችል ነው ሲሉ ዳይሬክተሩ ተናግረዋል። የታክስ ትራንስፎርሜሽን ፕሮጀክት የታክስ አስተዳደር አማካሪ ሚካኤል ካንቪን ጥናቱን ያቀረቡ ሲሆን በውይይት መድረኩ ላይ ከገቢዎች ሚኒስቴር የታክስ አስተዳደር ዳይሬክቶሬት የስራ ኃላፊዎችና ባለሙያዎች፣ በአዲስ አበባ የሚገኙ የሁሉም ቅርንጫፍ ጽሕፈት ቤቶች የታክስ አስተዳደር የስራ ሂደቶችና ቡድኖች መሳተፋቸውን ከገቢዎች ሚኒስቴር ያገኘነው መረጃ ያመላክታል። የገቢዎች ሚኒስቴርን አገልግሎት አሰጣጥ በአሰራር ስርዓት የመደገፍ ተግባር ሊያግዝ የሚችል የገቢዎች ሚኒስቴር የታክስ አስተዳደር የሰራተኞች ባህሪ ብራንድ ረቂቅ ማኑዋል ዝግጅት በመከናወን ላይ ይገኛል አለ የገቢዎች ሚኒስቴር። በገቢዎች ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክቶሬት እየተዘጋጀ የሚገኘው ረቂቅ ብራንድ ማኑዋል የኮሚኒኬሽን ፕሮቶኮል አንድ አካልና ለተቋሙ አገልግሎት አሰጣጥ ማደግ እንዲሁም ለደንበኞች አገልግሎት እርካታ መጨመር የራሱን ድርሻ ይወጣልም ተብሏል። ረቂቅ ማኑዋሉ የተቋሙን የሰራተኞች የአገልግሎት አሰጣጥ ጥራት ወደ ላቀ ደረጃ ለማድ ድረስ በማለም የተዘጋጀ የሚገኝ ሲሆን በተቋሙ በሁሉም ደረጃ ከደንበኛ አቀባበል፣ አያያዝ፣ አገልግሎት አሰጣጥና መሰል ጉዳዮችን ወጥነት እንዲኖራቸው በማድረግ የተቋሙን ገጽታ ለመገንባት እንደሚውል ይጠበቃል። ረቂቅ ብራንድ ማንዋሉ ተጠናቆ ወደ ትግበራ ከመግባቱ በፊት በተለያዩ ደረጃዎች ውይይቶች እንደሚዳብርና ለሁሉም ሰራተኛም ግንዛቤው እንዲኖረው ተከታታይ ስልጠና እንደሚሰጥ ተነግሯል። የጉምሩክ ኮሚሽን በበርካታ ቅርንጫፎቹ ሀገርና ሕዝብን ያማከሉ ስራዎችን ይከውናል። የኮንትሮባንድ ቁጥጥርን ጨምሮ ወደ ሀገር የሚገቡና ከሀገር የሚወጡ ምርቶችን አስፈላጊውን ገቢ ለመንግስት እንዲያስገቡም ይሰራል። በሀገሪቱ በሁሉም አቅጣጫዎች በርካታ ቅርንጫፎችን በመክፈት አገልግሎቱን ተደራሽ በማድረግም ላይ ይገኛል። የሰመራ ጉምሩክ አንዱ የጉምሩክ ስርዓቶች ሁሉ የሚፈጸሙበት ቅርንጫፍ ነው። በተለይም ቅርንጫፉ ካለው ሰፊ ደረቅ ወደብ አንጻር፣ ለወደብም ቅርብ ከመሆኑ አኳያ በርካታ አገልግሎቶችን ይሰጣል። የሰመራ ጉምሩክ ቅርንጫፍ ጽሕፈት ቤት ላይ ሙሉ የጉምሩክ ስነስርዓት እንትን እናስፈጽማለን። እዛ ላይም ያው ደስቲኔሽናቸው እዚህ የሆነው መጀመሪያ ደስቲኔሽናቸው እዚህ መሆኑን ይረጋገጣል። ከዛ ሲላቸው ቀነገደብ ደግሞ አለ። ቀነገደባቸው ይስተካከልና ቫሊዴት ይደረጋሉ፣ ግቢ ውስጥ ይገባሉ ማለት ነው። ከዛ አጠቃላይ ሙሉ የጉምሩክ ስነ ስርዓት እናስፈጽምና የመንግስትን ገቢ ቀረጥና ታክሲ እንሰበስባለን። እዛ ክሊር ይደረጋሉ ማለት ነው። በዋናነት የጉምሩክ አገልግሎት እዚህ ቦታ ላይ ሶስት ናቸው። አንደኛ የጉምሩክ ትራንዚት አለ ማለት እቃዎች አዋጁን እና የጉምሩክ አሰራረን ወይንም የትራንዚት መመሪያን ተከትሎ እንዲገቡ ክትትል ለማድረግ። የትራንዚት አሰራር ከዛ የዌራውስ ወይም የመጋዘን አሰራር አለ። ከዛ ክሊራንስ አለ እና በዚህ በሶስቱ ዋና ተግባራት ላይ ተመስርቶ ነው ያው አገልግሎት እየሰጠን ያለ ነው ማለት ነው። እና ይህ ሶስቱም ጉዳይ ትራንዚት፣ ዌራውስና ክሊራንስ የክሊራንስ ሶስቱንም ስናየው እንደ ሰመራ ቅርንጫ ጽሕፈት ቤት ጥሩ ፐርፎርም ያደነግበት እያደረግን ያለ ነው። ቤዚካሊ ቅርንጫፍ ጽሕፈት ቤቱ በኮሚሽኑ በቅርብ ከተመሰረቱ ቅርንጫፍ ጽሕፈት ቤቶች አንዱ ናቸው። በ2014 በጀት ዓመት ነው አክቹዋሊ ወደ ስራ የገባ ነው። ሰመራ ደረቅ ወደብ የኦፕሬሽን ስራ የሚሰራበት የሰመራ ጉምሩክ ቅርንጫፍ ጽሕፈት ቤት አንዱ ዋናው የኦፕሬሽን ስራ የሚሰራበት ስፍራ ነው። የኢትዮጵያ ባሕርና ሎጂስቲክስ ጋር አብሮ በቅንጅት የሚሰራ ስራ ሆኖ ጉምሩክም በዚሁ ላይ አብሮ ትልቅ ኃላፊነትን ወስዶ ከውጭ ሀገር ወደ ሀገር ውስጥ የሚገቡ እቃዎችን ፋሲሊቴት የማድረግ ስራ፣ ለሀገሪቷ የሚያስፈልገውን ገቢና ወጪ እቃዎች ላይ የሚወጣውንም በማስወጣት የሀገር ውስጥ የሚገባውንም ቀረጥና ታክሱን በማስከፈል ሌሎች ሌሎች ስራዎችን በመስራት የሚሳተፍበት የሰመራ ደረቅ ወደብ ይባላል። የውጭ ንግድ ያልሆኑ እቃዎች አወጣጥ፣ የንግድ የሆኑ እቃዎች አወጣጥ፣ እንዲሁም የገቢ ሂሳብና ዋስትና አስተዳደር ቡድን እንዲሁም የመጨረሻው ግብአት ጥምርታ አምስቱ ሲሆኑ ከአምስቱ ውስጥ አራቱ ሙሉ ፋንክሽናል ናቸው። የመጀመሪያዎቹ የንግድ የሆኑና ንግድ ያልሆኑ እቃዎች ኦልሬዲ ከጅቡቲ የሚመጡ እቃዎችን ያው በየእቃቸው ኔሸር ንግድ የሆኑት የንግድ የሆኑትን ንግድ ያልሆኑ ደግሞ ንግድ ያልሆኑ ዕቃዎችን ከክሊራንስ ስርዓት ይጀምራል ማለት ነው። አገልግሎት አሰጣጥን ለማሳለጥ እንደ ኮሚሽን በተሰጠ አቅጣጫ መሰረት የሰመራ ጉምሩክ ቅርንጫፍ ለተገልጋዮች ፈጣንና ቀልጣፋ አገልግሎት እያቀረበ ነው ይላሉ የቅርንጫፉ ኃላፊዎች። በተቻለ አቅም በትርፍ ሰዓት ጭምር ሰራተኞች የእረፍት ጊዜያቸውን ለተገልጋይ ይሰጣሉም ተብሏል። በተለይም አመሻሽ ላይ ከሀገር የሚወጡና ወደ ሀገር የሚገቡ እቃዎች ስለሚበዙ አገልግሎቱን ከመጨናነቅ ለመታደግ ርብርብ ይደረጋል። ሰራተኛው በፍላጎቱ በሙሉ ተነሳሽነት ከስራ ሰዓት ውጭ ለምሳሌ ሁሉም ቀን እስከ ሁለት ሰዓት ቆይቶ ይሰራል። ከዚህ የአየር ጸባይ ትንጋር ከባድ እንትን ነው ስራው። ሶ ያንንም ተቋቁሞ በራሱ ፍላጎት እስከ ሁለት ሰዓት ይሰራል። ቅዳሜ ቀኑን ሙሉ ይሰራል። ቅዳሜ ግማሽ ሰዓት ነበረ፣ ቀኑን ሙሉ ይሰራል ማለት ነው። ሶ የአስመጪው ችግር ካልሆነ በስተቀር በከስተም ስራ ላይ ምንም መስተጓጎል የሌለ መሆኑ ማረጋገጥ እንችላለን። በስራችንም ማረጋግጠነዋል። የተሰጠንን እቅድ ከቅድ በላይ አቺቭ አድርገነዋል። ወደ ስራ እንደገባ ነው ያልሞስ ሄኛው አራተኛ በጀት አመት ነው። ባራቱም በጀት አመት በየ አመቱ ፕሮግሬሲቭ የሆነ የአገልግሎት አሰጣጥ ነው ያለው ያለውና ይሄ በጣም በጥሩ ሁኔታ እንዳለ ነው ያው በተለያዩ መድረኮች ላይ የሚገለጸው ማለት ነውና ይሄን ነው መስሎ ቃወጣት ስር ያለው አንደኛው ቡድን የውጭ ቃወጣት ቡድን ይባላል። ያ ደግሞ ኦሬዲ ወደ ውጭ ሀገር የሚላኩ እቃዎች። የሚስተናገዱበት ቡድን ነው። ረዲ እንደዚህ ቅርንጫፍ ጽህፈት ቤት ያው የቁም እንስሳትና እንዲሁም ደግሞ አንድ ታና ሮማ የሚባል ድርጅት አለ ሶዲየም ብሮማይድ የሚባሉ ምርቶችን ወደ ውጭ ይላካሉ ማለት ነው። በብዛት ወደ ውጭ የሚላኩ ምርቶች የቁም እንስሳ ናቸው። ይህ ደግሞ ሲከናወን ረዲ ያው እንስሶችም ስለሆኑ ከአየር ንብረቱ አኳያ በጣም ቀላይ ለመምጣትም አስቸጋሪ ስለሆነ እስከ ምሽት አምስት ሰዓት፣ ስድስት ሰዓት ድረስ እየቆዩ ይህንን ስራ ያከናውናሉ ማለት ነው ያው ካለው የከባቢ አየር ሁኔታ አንጻር ስምንት ሰዓት ዘጠኝ ሰዓት ላይ የቁም እንስሳቶቹ መምጣት ስለማይችሉ ስለሚሞቱ ማታ ላይ እስከ አምስት ሰዓት እስከ ስድስት ሰዓት ድረስ አገልግሎት ይሰጣሉ ማለት ነው። አንደኛ ለወደብ ቅርብ ነው። ሁለተኛ ሰመራ ላይ ሆኖ ወደ ሰሜን ለመሄድ ለምሳሌ ወደ መቀሌ ለመሄድ ወደ አማራ ለመሄድ ኮምቦልቻ ቅርብናት በዚህ እና ወደ መሀል ሀገር ለመሄድ እኛ ጋር ሁኖ ያለውን የገበያ አክሰስ ሰርች አድርጎ ወደ ፈለጉት ለመንቀሳቀስ ጥሩ አጋጣሚ ነው የሚፈጥርላቸው። ፕላስ የኛ አገልግሎት አሁን ከሞላ ጎደል እየታወቀ ነው። ከዚህ በፊት እኛ ጋር ሲገለገሉ የነበሩ አስመጪዎች አገልግሎታቸውን አቋርጠው ወደ እኛ እየተመለሱ ነው። ከዚህ በፊት ሲገለገሉ የነበሩ ብቻ ሳይሆን ሌሎችም እየመጡ ነው። ሶ ይሄን አገልግሎታችንን ከወሬ በዘለለ በተግባር እያሳየን ስለሆነ፣ ያው አስመጪ ደግሞ የጊዜን ጥቅም ስለሚያቅ ህጋዊ አስመጪ የሆነ የመንግስትን አሰራር ጠብቆ የሚጓዝ የሚጓዝ አስመጪ በሙሉ በእኛ እንዲገለገል ተጠቃሚም እንዲሆን በዚህ አጋጣሚ የትውልድ ጸር የማህበረሰብ አምካኝ የሆኑ አደገኛ ምርቶችና የተከለከሉ እጾች በዚሁ ቅርንጫፍ ስር እንዳያልፉ ከፍተኛ ቁጥጥር ይደረጋል። ቅርንጫፉ ለድንበር ካለው ቅርበትና በሚሸፍናቸው አካባቢዎችም ጭምር ለህገወጥና አደገኛ ለሆኑ እቃዎች ዝውውር ተጋላጭ በመሆኑ የኮንትሮባንድ ቁጥጥሩ እጅግ የጠበቀ እንደሆነ ስራ አስኪያጁ ይናገራሉ። በዋናነት ጉምሩክ ያው እንደምታውቁት ትልቁ ስራው ገቢ መሰብሰብ ነው በተጨማሪ ደግሞ ለሀገሪቱ ሀርድ ከረንሲ በዚህ በኤክስፖርት በኩል የሚገኘውን ያንን መሰብሰብ ነው። ሌላ ደግሞ ምንድነው ትልቁ የህብረተሰቡን ጤና የመጠበቅ ህብረተሰቡ ማለት ህገ ወጥ በሆኑ ለምሳሌ በዚህ በህገ ወጥ በኩል በጤናቸው ያልተረጋገጠ የጥራት ደረጃቸው ያልተጠበቀ እንደነ መድኃኒት፣ ሌሎች ሌሎች ነገሮች እንደነዚህ ከሀሺሽ ከምናምን ጋር ከሽሻ ጋር የተያዙ እነዚህ ወደ አገር ውስጥ እንዳይገቡ ይህንን የመከላከል ነው። ያንን በማድረግ ደግሞ የሀገሪቱን የህብረተሰቡን ጤና የመጠበቅ ትልቁ ከሌሎች ተቋማት ጋር በመሆን የመከላከል እንትን ነው እና እንደ ቅርንጫፍ ጽሕፈት ቤት ለምሳሌ ሰርዶ ላይና ሰርዶ ላይ እና ሚሌ ላይ ትልቅ እንትኖች ነው እየተያያዙ ያሉት። አሁን ለምሳሌ እንደነ ሺሻ እንደነ ሲጋራ እነዚህ በአዋጅ በጉምሩክ አዋጅ መሰረት ገደብ የተደረጉና የተከለከሉ እቃዎች የሚባሉ አሉ። ይሄንም መሰረት በማድረግ በህጉና በአሰራሩ መሰረት በአዋጁ መሰረት ያንን ኮንትሮል ነው የምናደርገው። የምንሰራው በከፍተኛ ደረጃ የምንሰራው ገቢ ኮንትሮባንድ ነው የምንቆጣጠረው። ማህበረሰብን የሚጎዳው እቃዎች እንደ ሽሻ ስጋራና ቦንዳ ነገሮችን በከፍተኛ ደረጃ በቁጥር እያሉ ነው የምንገኘው። በተጨማሪም መድኃኒት፣ እንዲሁም ሌሎች ነገሮችን በቁጥጥር እያዋልን ነው ያለነው። ቴክኖሎጂን የዋጀ የስራ አካባቢን በመፍጠር ረገድ ቅርንጫፉ ጥሩ እየተጓዘ መሆኑም ይገለጻል። አገልግሎቶችን በሙሉ ከወረቀት ንክኪ ነፃ በማድረግ ቀልጣፋ አገልጋሎት የመስጠት ስራ ቅርንጫፉ እየሰራም ይገኛል። የእቃ አገባብና የእቃ አወጣጥ ስነስርዓት እንዲሁም የየዕለት ገቢዎች በሙሉ እስከ ማዕከል ድረስ በተዘረጋ ግንኙነት ስርዓት ውስጥ ያልፋሉ። የጉምሩክ ኮሚሽን ከ2011 ጀምሮ ሙሉ በሙሉ ወረቀት አልባ አገልግሎት እየሰጠ ይገኛል። ምንም አይነት ያው ወረቀት እዚህ መንገድ ስለሚያስፈልግ ነው እንጂ፣ አሁን መሀል አገር ያሉ፣ ለምሳሌ ሞጆና፣ ቃሊቲ አዳማ ብትሄዱ፣ ቀጥታ ወደ ግለሰቡ መጋዘን ስለሚገባ ሌላ ትራንዚት ስለማይሰራ መንገድ ላይ ሌላ ፍተሻ ስለሌለ ቀጥታ በሲስተም ነው የሚለቀቀው ወደ ራሱ መጋዘን ስለሚሄድ። ይሄ ግን እኛ ጋር አንድ ስቴፕ ይሄዳል። አዋሽ ላይ ሌላ ፍተሻ ስላለ ለዛ ብቻ ነው ወረቀት የምሰጠው እንጂ ሌላ ሁሉም ኦንላይን ሲስተም ነው። በሲስተም በቴክኖሎጂ የታገዘ አገልግሎት እንሰጣለን በዛ ላይ በተሻለ አሁን ሲስተም ከመጣ ወዲህ በተሻለ አገልግሎት ቀልጣፋና ለተገልጋይ ምቹ የሆነ አገልግሎት እየሰጠን እንገኛለን። ያው አንዳንድ ኮምፕሌኖች ይመጣሉ። ያንም የራሱ የመስሪያ ቤቱ የደንበኞች አገልግሎት አለ። እዚሁ ካጠገባችን ነው ያለው። እነሱም ካጠገባችን ሆነው ይከታተላሉ። ደንበኛው ይሄ ተበድያለሁ፣ ይሄ እንደዚህ ሆኖብኛል፣ አላግባብ አድሮብኛል ወይ እንደዚህ ሆኖብኛል ብሎ ቅሬታ ካቀረበ ወዲያው ይፈታል። ስለዚህ በተቻለ መጠን ይቀጥል ጣፋ አገልግሎት እየሰጠን ነው ብለን እናምናለን። ቴክኖሎጂን ከመጠቀም አቅጣጫ ያው ቤዚካሊ እኛ ጋር እንደ አጠቃላይ ብራንቹ የተመሰረተው ወይም በዋናነት ቴክኖሎጂን የምንጠቀመው የራሱ እንትን አለ። እንደ ፋይናንስ የምንጠቀመው ከዚህ ከባንክ ጋር ከግዢ ጋር የተያያዙ ነገሮች አለ። ሁለተኛው ደግሞ በኢትዮጵያ ጉምሩክ እንትን አሰራር መሰረት የጉምሩክ ስራዎቹን በሙሉ ኮንትሮል የምናደርገው በቴክኖሎጂ ነው። ኦንላይን ሁሉንም የሚገባውን የሚወጣውን እያንዳንዷ ነገር ክትትል ይደረጋል ማለት ነው። በዛ መሰረት እያንዳንዷ ነገር እዚህ ያለው ሙያ ላይ ለምን እንደምሰራ፣ እዚህ ያለው ጅጅጋ ለምን እንደሰራ፣ ሰመራ ላይ ያለው፣ የትም ቦታ ላይ ቴክኖሎጂን በመጠቀም የምንሰራበት ሁኔታ አለና ይሄ በጣም በከፍተኛ ሁኔታ ነው ጉምሩክ ሁሉንም ነገር ስራውን ሰራው በቴክኖሎጂ ነው። ቴክኖሎጂ የለም ማለት የጉምሩክ ስራዎች ይሄ በአሁን ላይ የምታዩ የገቢ እንትኖች በሙሉ ቴክኖሎጂ ላይ ቤዝድ የሆኑ ስለሆነ ቴክኖሎጂና ጉምሩክ የአንድ ሳንቲም ገጽታ ነው ማለት ይቻላል። በሰመራ ጉምሩክ ቅርንጫፍ ተገኝተን እንደተመለከትነው የአየር ጸባዩ እጅግ ሞቃት ከመሆኑም ባሻገር ንፋስ ይዞት የሚመጣው አቧራ ስፍራውን ለስራ አስቸጋሪ አድርጓል። በደረቅ ወደብ አካባቢም የአጋር አካላት ድጋፍ በሚፈለገው ልክ አለመሆን ሌላው ተግዳሮት እንደሆነ ተነግሮናል። ነምበር ዋን ቻሌንጁ የአየር ጸባዩ ነው። የአየር ጸባዩ እንደሚታየው አሁን እናንተም እንዳያችሁት አሁን በዚህ ወቅት ከ40 በላይ ነው። 43፣ 44፣ 45 ሶ ይሄ ደግሞ ምን ይዞ ይመጣል? አንዳንዴ ንፋስ አለው። የንፋሱ በብዛት ደግሞ መብራት ይቆራረጣል፣ ኤሲው አይሰራም፣ ኤሲው ይፈነዳል። ብዙ ችግር ነው ያለው። ሶ ይህን እንደምንም ሰራተኛው ራሱን አሳምኖ እንትን እየተገበረው ነው። ምንም ማድረግ የሚቻልም እንትን ስላልሆነ ማለት ነው። ሁለተኛው ትልቁ ቻሌንጅ የሰው ኃይል እጥረት ነው። የሰው ኃይል እጥረት ከአየር ጸባዩ ጋርም ነው የሚያያዘው። ጥቂት ጊዜ የቆየው ሰራተኛ የዝውውር እንትን ነው የሚያገኘውና ወደዚህ የሚመጣ አካል ደግሞ የለም። ሰመራ ጉምሩክ ለኢትዮጵያውያን በርካታ አገልግሎት ከሚሰጡ ወሳኝ ቅርንጫፎች አንዱ ነው። ወደ በርካታ የሀገሪቱ ክፍል የሚያመሩ መንገዶች በመኖራቸውና ከሀገር መውጫ ለወደብ ቅርብ በመሆኑ የቅርንጫፉን ፋይዳ ከፍ ያደርገዋል። ክልሉ ራሱ አለ። አፋር ቅርብ ላይ እዚህ የአማራ ክልል አለ። በቅርበት እዚህ ወሎ ደቡብ ወሎ እንደሆነ ደግሞ ትግራይ አለ። ያ ብቻ ሳይሆን ለጅቡቲ ወደብም በጣም ቅርብ የሆነ ቦታ ነውና ስለዚህ ቦታው ስትራቴጂክ ቦታ ነው። ይሄ ስትራቴጂክ ቦታ የሆነ ለአገሪቷ በገቢም ይሁን በውጪ እቃዎች ላይ ምን ያህል አስተዋጽኦ እንዳለው በትልቅ ደረጃ ነው የምንረዳው ማለት ነው። ስለዚህ ኮሚሽኑም ይህንን ቦታ ከዚህ በ2013 በጀት ዓመት ይሄ ቦታ እንትትስል ለአገሪቷ ምን ያህል የጀርባ አጥንት ነው፣ ምን ያህል ለሁሉም ነገር ለወደብ ሊሆን ይችላል፣ ለአጎራባች ክልሎች ሊሆን ይችላል ምን ሊያደርግ ነው የሚችለው የሚለውን ነገር እሱን እሳቤ እንትን በማለት ነው እንትን ያደርገውና እኛም እንደ ቅርንጫፍ ጽሕፈት ቤት አመራር ይሄ የሰመራ ጉምሩክ ቅርንጫፍ ጽሕፈት ቤት ለአገሪቷ ካሉ ቅርንጫፎች ከተሰራና ለወደፊት በደንብ ተደርጎ ያለውን ነገር ችግሮቹን ተቀርፎ ከተሰራ እምቅ አቅም ትልቅ ጉልበት የሚሆን ትልቅ ለመንግስት ለአገር የሚያመነጨው ገቢ ትልቅ ስለሚሆን ያንን እሳቤ ውስጥና ግምት ውስጥ በማስገባት ነው የምንረዳው እና እንትኑ ትልቅ ነው። ነዋሪ አለመሆን ጉዳይ ከገቢ ግብር አዋጅ አንጻር ነዋሪ ያልሆኑ የውጭ ሀገር ድርጅቶች ወይም ግለሰቦች ኢትዮጵያ ውስጥ መጥተው ማንኛውም አይነት ንግድ ቢሰሩ እነዚህ ለሀገሪቷ ግብር መክፈል ይጠበቅባቸዋል። ነዋሪ የማይሆኑት ወይም እንደ ማንኛውም የሀገሪቷ ግብር ከፋይ ተመዝግበው ሁሉንም ስርዓት የህግ ስርዓቱን ጠብቆ ግብር ለመክፈል ነዋሪ ስላልሆኑ በጊዜያዊነት መጥተው ኢትዮጵያ ውስጥ ካሉ ድርጅቶች ጋር በመሆን ሲሰሩ ጥቅም ያገኛሉ። ጥቅሙ ላይ ደግሞ ለአገሪቷ ግብር ከፍሎ መሄድ ይጠበቅባቸዋል። ከዚህ አንጻር የተለያዩ አይነት የተለያዩ አይነት የገቢ አይነቶች አሉ። በተለይ ዋናው ይሄ ነዋሪ ያልሆኑ ድርጅቶች አብዛኛው ከዚህ ከሰንጠረዥመ ከምንለው ጋር ልዩ ልዩ ገቢዎች ብለን ከምንጠቅሳቸው ጋር የተያያዙ ናቸው። እዛ ላይ የሚያገኙት ጥቅም ላይ ግብር መክፈል አለባቸው። ይሄ ማሻሻያ 1395 ዘንድሮ የወጣው ማሻሻያ ትኩረት የሰጠው ሬት ማሻሻልና ግልጽ ያልሆኑ ነገሮችን ግልጽ አድርጎ መሄድ ላይ ነው። ለመጥቀስ ያህል የመድን አረቦ የተባለው በተለይ ኢትዮጵያ ውስጥ ያሉ ድርጅቶች ኢትዮጵያ ውስጥ ኢንሹራንስ ይገቡና ኢትዮጵያ ውስጥ ያሉ ኢንሹራንሶች ደግሞ አቅማቸው ውስን ስለሚሆን ለሌሎቹ ውጭ ሀገር ላሉት የኢንሹራንስ ካምፓኒዎች የጠለፋ ውስና ይሰጣሉ። ያ ማለት ያስተላልፋሉ። በአቅማቸው ልክ ይዘው ሌላውን የተረፈውን ወደ ውጭ ሲሰጡ ያ የመድን አረቦ ለሌላው አገር ኢትዮጵያ ውስጥ መጥቶ እንደመነገድ ነው የሚቆጠረው። ጥቅም አግኝተዋል። ስለዚህ ግብር መክፈል አለባቸው። ቀደም ብሎ የነበረው አምስት ፐርሰንት ነው። አሁን ወደ አስራ አምስት ፐርሰንት ተሻሻለ ማለት ነው። ስለዚህ አገኝቷን መጠቀም አለባት። ስለዚህ ግብር ዋናው እንግዲህ አንዱም የግብር መሰረቱን ማስፋት ነው ሲባል እነዚህ ነገሮች ናቸው ማለት ነው። ሁለተኛው የሮያልቲ ጉዳይ ነው። ቀደም ብሎ ሮያልቲ ማለት እንግዲህ የፈጠራ መብትን በማከራየት። ኢትዮጵያ ውስጥ የሚነግዱ ኢትዮጵያ ውስጥ ካሉ ድርጅቶች ጋር በመሆን የሚሰሩ የውጭ ሀገር ድርጅቶች ነዋሪ ያልሆኑ ኢትዮጵያ ውስጥ ተመዝግበው ግብር የማይከፍሉ ማለት ነው። ስለዚህ እዚህ ሮያሊቲ ፈጠራ መብት በማከራየት ከዚህ ክፍያ ሲያገኙ እዛ ክፍያውን የሚከፍለው ቀደም ብሎ አምስት ፐርሰንት የነበረው በድሮ አዋጅ አሁን ከፍ አድርጎ ወደ አስር ፐርሰንት ከፍ ብሏል ማለት ነው። ይሄንን ነው እንግዲህ። ሌላው ከወልድ ጋር የተያያዘ ነው። ይሄ ብድር ነው ከውጭ የሚመጣ ብድር ላይ የሚከፈለው ወለድ ነው። በተመሳሳይ 10 ፐርሰንት እንዲከፍሉ ነው እየተደረገ ያለው። ሌላኛው የትርፍ ድርሻ ነው። ኢትዮጵያ ውስጥ ያሉ ድርጅቶች አሉ። የተለያዩ አገር ሼርሆልደሮች ኢትዮጵያ ውስጥ ያሉ ካምፓኒዎች ሼር ቢገዙ እና ዲቪደንድ ቢከፈላቸው እነሱም ግብር መክፈል አለባቸው። ቀደም ብሎ የነበረው 10 ፐርሰንት አሁን ተሻሽሎ ወደ 15 ፐርሰንት ከፍ ብሏል ማለት ነው። ስለዚህ ሬት ማሻሻል ስራ ነው። እንግዲህ ሌሎችም የቴክኒክ ሰርቪስ አለ፣ የማኔጅመንት አገልግሎት ጉዳይ አለ። እንደዚህ አይነት እንደዚሁ 15 ፐርሰንት እንዲከፍሉ እየተደረገ ነው። እነዚህም እንግዲህ ከውጭ ሀገር የሚመጡ ባለሙያዎች ድርጅቶች አሉ፣ ኢትዮጵያ ውስጥ ቴምፖራሪ ስራ ሰርቶ ጥቅም የሚያገኙ ማለት ነው። ይህም ትኩረት የተሰጠው አካል ነው። በአዲስ መልክ ግን የተጨመረው የዲጂታል ይዘት ያለው አገልግሎት ጋር የተያያዙ ጉዳዮች ናቸው። እነዚህ ኦንላይን ቢዝነስ የሚሰሩ አሉ እንግዲህ ኢትዮጵያ ውስጥ ኢትዮጵያ ውስጥ ጥቅም ካገኙ እንደ ኢትዮጵያ ጥቅም ይቆጠርና ያው ግብር ይከፈልበታል። ይሄም አምስት ፐርሰንት ተቀምጧል በአዲስ መልክ እና ሌላው ደግሞ የመዝናኛ ነው። መዝናኛ ስንል የስፖርት ውድድርና የሙዚቃ በተለይ የሚጠቀሱ ናቸው። ቀደም ብሎም የተለመዱ ነገሮች አሉ። ከውጭ ሀገር የሚመጡ ኢትዮጵያ ውስጥ መጥተው ትርኢታቸውን የሚያሳዩ ሙዚቃ የሚያሳዩ ጥቅም ያገኛሉ። እነሱም ግብር ከፍሎ መሄድ አለባቸው። ስለዚህ ይህንን ኦርጋናይዝ የሚያደርግ ድርጅት ለነዚህ የሚከፍለው ክፍያ ላይ ዊዞወልድ ማድረግ አለበት። ወይንም አሁን ቀደም ብሎ ከነበረው 10 ፐርሰንት ወደ 15 ፐርሰንት ከፍ ብሏል ማለት ነው እና እነዚህና የመሳሰሉት በአጠቃላይ ሬቱ ማሻሻል ነው የተደረገው ማለት ነው።